ሰላም ጤና ይስጥልኝ ልኝ ወዶቼ እንዴት ናችሁ? ደህና ናችሁ ልኝ? ያላችሁ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ላችሁ አለ ወዶች እና አላችሁ ልኝ ሁሉ ሰላም ነው፣ ሁሉ መልካም ነው። እኔ ጋር አለውላችሁ ስራ ጤና እንዴት ነው? እየሰራችሁ ነው? በተለየ መዳም ቅመሞች፣ ብዙ ጊዜ ህይወት ትፈትነናለች። እኛ ቅመሞች፣ ብዙ ፈተና ብዙ ታውረዶች አለብን፣ ግን ላለመሸነፍ በጣም ምንጥር ጀግኖች ነን። ቅመሞች ማለት ነው። እና አይዟችሁ በርቱ። በድክመታችን እና በየሆነ ስስ ጎን አለን። በዛ ጎናችን ሰዎች እንዲጠቀሙብን አትፍቀዱ። አላችሁ በእኛ ድክመት ማለት ነው። ድክመታችን የሆነ አጽናናሽ አለው አረጋጋሽ አለው በሚል ብዙ ሰዎች አሁን በድክመታችን ነው የሚጠቀሙብን። ስለዚህ ያለን ሁሉ የነገረን ሁሉ እውነት እንዳይመስለን፣ ራሳችንን እንጠንቀቅ፣ ራሳችንን እንጠብቅ። እሾክ ያላት አበባ መሆን አለብን ስትታይ የጽጌረዳን ማንም አይነካትም፣ እሾክ ስላላት ማለት ነው። እንደዚህ ብዙ የምንዳፈራት አበባ አለችም። ስለዚህ እኛም ዝም ብለን ባገኙ ቦታ የምንቀጠፍ አበቦች መሆን የለብንም። ራሳችን መጠበቅ መንከባከብ አለብን። እላችኋለሁ እንጂ ዛሬ የቀረስኩላችሁ ትልቁና ዋንኛው ምክንያት እና እህቴ በወደቅሽ ሰዓት የሚያነሳሽ የለም። በወደቅሽ ሰዓት ማለት ነው ማንም መለስ ብሎ የሚያይሽ የለም። ስለዚህ እሾክ ያላት የምትፈሪ አላልና እና የምትፈሪ የምትከበር ይሆኝ። በመፈራት ውስጥ ደግሞ ብዙ አይነት መፈራቶች አሉ። ሰው የማይቀርብሽ አይነሳ እራሱን ራሱን የምታከብርና የምትከበር ይሆኝ። ክንፏን የተመታች ወፍ በፍጹም አኩኝ፣ ክንፏን የተመታች ወፍ መብረር አይችልም። ይችን ወፍ በአጋጣሚ ሊቀርጽላችሁ የቻልኩት ይቺ ወፍ ክንፏን ተሰብራ ነው እዚህ ጋ ቁጭ ያለችው ከጓደኞቿ። እኔ ልጅ ሊኖራት ይችላል ከልጇ ተለይታ እዚህ ቁጭ ያለችው ክንፏን ተሰብራ ነው። ከጓደኞቿ እኩል መሆን አችልም መብረር አችል የሚገባሽ ጥገኛ ነች። መንም አይፈልጋት መልኳም ደግሞ ጣላት። ነጭ እርግብ ብትሆን ወይም የሆነ ከለር ተፈላጊ ከለር ብትሆን አረቦችን ወስዶ ያሳድጓል ነበረ። ግን አቅርበን ራሱን ሰጣቸው ደስተኛ አይደለም። እና እነሱ ራሱ እርግብ አፍቃሪዎች፣ ወፍ ነገሮች የሚያፈቅሩ እንስሳት የሚያፈቅሩት እንኳን ጤነኛ ስላልሆነች እና የሆነ ጉዳት ስለደረሰባት አልወደዷትም። ልጆቹ ራሱ ማለት ነው። ስለዚህ አንቺ ደግሞ አካል ከጎደለሽ ጤንነት ካጣሽ ማንም እንደማይፈልገን ስለ እውነት እኛ የመዳም ቀሞች ጤና ከጎደለን የሆነ ጤናችን ከተጓደለ ማንም አይፈልገን በፍጹም። ይሄንን ባለቤቴ ልጄ እናቴ ምትይኮ ብለሽ ውስጥሽ የሚያስብ ከሆነ በጣም ሳስትሻል እናሽም ጤና ሲኖርሽ እና የገቢ ምንጭ ሲኖርሽ ትወድሻለች። የሆነ ጤናሽ ከተጓደለ እስከ ተወሰነ ሰዓት ድረስ ልትንከባከብሽ ትችላለች። እስከ ተወሰነ ሰዓት ድረስ እሱም በእጅሽ ላይ የያሽው ጥሪት እስከሚያልቅ ማለት ነው። በእጅሽ ላይ የያሽው ቅሪት ካለቀ በኋላ ግን ማንም ዞር ብሎ የያይሸው ባህል የምትዩም በፍጹም ማንም ሰው ማለት ነው። ስለዚህ ከሁሉም ነገር ደግሞ ቅድሚያ ያለ ራስሽን እና ራስሽን መጠበቅ አለብሽ። ለራስሽ መሆን የራስሽ ጀግና ከሆንሽ ራስሽን አስከብረሽ ከኖርሽ ማንም ይወድሻል፣ ማንም ያከብርሻል። እና በተቀመጥሽበት ቦታና ሰዎች ባስቀመጡሽ እና በጣልሽ ቦታ አትቀመጭ። በጣልሽ ቦታ ከሆንሽ ማንም የሚያልፍሽ ሁሉ እየተፋብሽ፣ እየናቀሽ ሞራልሽን እየሰበረ ነው የሚሄደው። ስለዚህ ሰዎች በጣልሽ ቦታ እና ባስቀመጡሽ ቦታ አትቀመጭ። ከዛ ከፍ ብለሽ ራስሽን አሻሽለሽ መቀመጥ አለብሽ። ከእነሱ በላይ ከናቁሽ ሰዎች በላይ ለመሆን ትልቅ ታጋሽ አስተዋይ ሴት ከሆነች ከናቁሽ ሰዎች በላይ መሆን ትችያለሽ። የማይቻል ነገር የለም በፍጹም ማለት ነው። እና የናቁሽን ሰዎች ደግሞ ብድር ልመልስ ብለሽ እነሱን ከናቅሻቸው በእውነት አንቺ ደግሞ ከነሱ የባሽነሽ ማለት ነው። ምን የናቁሽን ትናንት የናቁሽን የጠለሹ ሰዎች መናቅም ሆነ እነሱ ማንቆሸሽ የለብሽም። ጭራሽ ለነሱ ፍቅር መስጠት ነው። ቀዝቃዛ በቀል ማለት ይሄ ነው እንጂ የናቁሽን የምትልቂ ከሆነማ አንቺ ከነሱ የባሽ ጨካኝ ነሽ ማለት ነው። ስለዚህ የኔ ውድህት የኔ ቅመሞች ራሳችሁን ጠብቁ። ልምላሚያችሁ ለሰው ሳይሆን ለራሳችሁ ጥቅም ይሁን። እነኚህ አበቦች እንግዲህ ምሳሌ አድርጌ የነገርኳችሁ ከገባችሁ፣ ይገባቸዋል ውዶች፣ ያያቸው አለ። እነኚህ አበቦች አሁን በጋ ስለሆነ ውስጣቸው በጣም ደርቀው ነበር፣ ግን በጣም እንክብካቤ ስላገኙ ለውስጣቸው ማዕድን የሚሆን ስለመገብ ናቸው። ከስር እንደምታዩት ብዙ ማዕድን ተደርጉላቸው ነው እንደዚህ ቅጠላቸው አምሮ የምታዩቸው ማለት ነው። እና ራስሽን ከማንኛውም ነገሮች መጠበቅ እንዳለብሽ ትምህርት ለራስሽ ሰጂ። የኔ ውድ ቅመ ሁላችሁም ራሳችሁን ጠብቁ፣ ብራችሁን ያዙ። ከምንም በላይ ደግሞ የሚያስከብርሽ ትልቁ ክብርሽ የላብሽንትን ብርሽ ነው። ብርሽ ላይ ቆንጣ። ብርሽ ላይ በአንቺ ላይ ማንም ምንም መወሰን እንደማይችል አስረግጠሽ ማሳወቅ አለብሽ። በአንቺ ላይ ሰዎች ሌሎች ሰዎች በአንቺ ህይወት እንዲወስኑ አታደርጊያቸው። እና በህይወትሽ ላይ ሰዎች እንዳይወስኑ ራስሽን በራስ ለመቆም ሞክሪ እህት። እና ይህን ቪዲዮ የቀረስኩላችሁ ለእናንተ ምናልባት መልእክት ከሆናችሁ በሰማችሁ ጊዜ ልትጽናኑ ትችላላችሁ። ሰው የሌላችሁ ምንም ሰው ሳይኖራችሁ አረብ ሀገር ላይ ያላችሁ አይዟችሁ፣ ከጎናችሁ አይዟችሁ በርቱ የሚላችሁ እህትም ወንድም ለሌላችሁ ሰዎች አይዟችሁ። ምንም ሳይኖርም እግዚአብሔር ያኖራል። የራሳችሁ ጥንካሬና የራሳችሁ ውሳኔ ነው። ራሳችሁን የምታኖሩት በራሳችሁ ጥንካሬ፣ በራሳችሁ አቋም ነው እንጂ በሰዎች ምክርና ተግዛዝ መሆን የለበትም። ሰዎች የሚገሱቷችሁን ነገር ግሰጻም ተቀበሉ። ምክርም የሚጠቅማችሁ ምክር ከሆነ አመዛዝናችሁ፣ የሚጠቅማችሁ እና የማይጠቅማችሁ እናንተ ናችሁ የምታውቁት። ጠቃሚ ከሆነ ተቀበሉት። የማይጠቅማችሁ ምክርና ሰዎች ለራሳችሁ ጥቅም አስመስለው ለእናንተ አስመስለው ለራሳቸው የሚኖሩትን ጥቅም የሚመክሯቸው ከሆነ ይቅርባችሁ። ስለ ራሳችሁና ስለ ራሳችሁ የምታውቁት እናንተ ስለሆናችሁ ማለት ነው። እና ውዶቼ፣ ሁላችሁም በያላችሁበት በርቱ፣ ጠንክሩ። ስደት እስከዚህ ድረስ ስደት ይበቃኛል ብላችሁ ቆርጣችሁ አስባችሁ የምትኖሩትን አመት ራሳችሁ ናችሁ መወሰን ያለባችሁ። ይህን አላማት ይበቃኛል ካልሽ አላማሽን ለማሳካት እንትን ማለት አለብሽ። ለምሳሌ ከኢትዮጵያ ስትመጪ የራሽን አካውንት ቡክ ዘመድ ረዳ ያለው ብለሽ ከዛ መምጣት የለብሽም። ከዛ ቅድሽ ቤተሰቦችን፣ ምኖችን ብለሽ ሳይሆን ራሴን ብለሽ። ምናልባት የሰው ዕዳ ብድር ሊኖር ይችላል። ያንን ብድር ከከፋፈልሽ በኋላ የራስሽን ህይወት ለራስሽ ኑሪ እንጂ ለሰው አትኑሪ። ለሰው መኖር አብቁ እህቶቼ። ብዙ ጊዜ አስር ዓመት ከዛ በላይ የምትኖሩት ለሰው ነው የምትኖሩት፣ ስለ ሰው ለልጄ ለባሌ ለትዳሬ የምትሉትን ነገር አቁማችሁ ስለ ራሳችሁና ስለ ራሳችሁ ብቻ ኑሩ። ላለው የኔ ውዶች እና በተረፈ ደህና ሁኑልኝ። ይህንን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ፣ የእኔ ውዶች።